ማንንም መጥላት ወይም በቀል መፈጸም አላህ የማይወደው ተግባር ነው። በተለይ ደግሞ ምንም መናገር በማይችሉ እንስሳት ላይ እንዲህ አይነት ድርጊት መፈጸም እጅግ የከፋ ነው። አላህ በምድር ላይ ጥፋት እንዳናደርግ ከልክሎናል። ዛፎችንና ተክሎችን መቁረጥ እንዲሁም ምንም ጉዳት የሌላቸውን እንስሳት መጉዳት እጅግ በጣም አጸያፊ ነገር ነው። በትንሣኤ ቀን አንድ ሰው ያለ ምክንያት ስለ ገደላት ወፍ እንኳን ይጠየቃል። ታዲያ ምንም ጉዳት የሌላትን ንጹሕ ጉንዳን በእሳት ስላቃጠለ ሰው እንዴት አይጠየቅም? በተለይ ደግሞ ይህን የፈጸመው ከአላህ ቅርብ ከሆኑ ባሪዎቹ አንዱ ከሆነ እንዲህ ያለው ድርጊት የአላህን ቁጣ እንደሚያስከትል ምንም ጥርጥር የለውም። የአላህ መልእክተኛ ሰለ ላሁ አለይሂ ወሰለም የአንድ ነቢይን ታሪክ ነግረውናል። ይህ ነቢይ አንድ የጉንዳን መንደር በሙሉ በእሳት በማቃጠሉ ሰበብ አላህ ሱብሐነሁ ወተዓላ ተቆጥቶበታል። ቡኻሪ ላይ እንደተዘገበው አቡ ሁረይራ ረዲየላሁ አንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ብለዋል። አንድ ቀን ከነቢያት አንዱ እረፍት ለማድረግ ዛፍ ጥላ ስር ቁጭ እንዳለ ጉንዳን ነከሰችው። በዚህም የተነሳ ንብረቶቹን ከዛፉ ስር እንዲነሱ አደረገ። ከዚያም የጉንዳኖችን መኖሪያ በእሳት እንዲቃጠል አዘዘ። በዚህን ጊዜ አላህ ሱብሓነሁ ወተዓላ የነከሰችህን ጉንዳን ማቃጠል በቂ አልነበረም ምን? በማለት ይገልጽለታል። ነብያቶች እንደ ማንኛውም ሰው የሰው ልጆች ናቸው። እንደ ሌሎች ሰዎች የራሳቸው የሆኑ ሰብአዊ ባሕርያቶች አላቸው። እንደ ሁሉም የሰው ልጆች ሲጎዱ ይበሳጫሉ፣ ይናደዳሉ። በዚህ ነብይ ላይ የሆነውም ይህ ነው። ምናልባትም በጉዞ ላይ ነበሩ እና ከዛፍ ስር ለማረፍ ቆሙ። ከዛፉ ስር የጉንዳኖች ጉድጓድ ነበረ። ምክንያቱም ጉንዳኖች ብቻቸውን አይኖሩም በግዛት ውስጥ በጀማ ነው የሚኖሩት። ማንም ሰው መኖሪያቸውን ሲነካ ይናከሳሉ፣ ቁጣቸውንም ይገልጻሉ። እኚህ የአላህ ነቢይ እዚያ ሲቀመጡ የጉንዳኗ ኢላማ ሆኑ። ይህ ደግሞ አልተዋጠላቸውምና ጉንዳኗን ለመቅጣት ወሰኑ። ንብረታቸውን ዛፉ ስር አስቀምጠው የነበረ ሲሆን ከቦታው እንዲነሳ አደረጉ። ከዚያም መላው የጉንዳኖቹ መንደር በእሳት አቃጠሉት። በመቶዎች የሚቆጠሩ ጉንዳኖች በእሳት ተቃጠሉ። ጌታችን አላህ ሱብሐነ ወተዓላ ይህን ድርጊታቸውን አልወደደውም። በራእዩም ቁጣውን ገለጸላቸው። መበቀል ከሆነ ፍላጎትህ የነከሰችህን ጉንዳን ብቻ መቅጣት ትችል ነበር። አንድ ጉንዳን ባጠፋችሁ ጥፋት እኔን የሚያወድሱ የነበሩ ማህበረሰብ በሙሉ እንዴት ታጠፋለህ በሚል ሁኔታ ተቆጥቶባቸዋል! የፍትህ ዋነኛው ዓላማ በወንጀለኞች ኀጢአት ምክንያት ንጹሃኖች እንዳይቀጡ ነው። በተጨማሪም እንዲህ ያለ ባህሪ ከአላህ ሱብሓነሁ ወተዓላ ቅርብ ከሆኑ ባህሪ ጋር የሚጣጣም አይደለም። ከዚህ ክስተት ብቻ እኛ ብዙ ልንማር እንችላለን። አንደኛ ያለ ምክንያት ጉንዳኖችን መግደል እንደማይፈቀድ፣ የነከሰችንን ጉንዳን መግደል ይበቃልናል። ያለ ምንም ምክንያት ግን መጉዳት ስህተት ነው። ይህ ሕግ ለሌሎችም ምንም ጉዳት ለሌላቸውና ንጹህ ለሆኑ እንስሳትም ይሠራል። ሆኖም ግን እባቦችን፣ ጊንጦችን የመሳሰሉ ጎጂ ፍጥረታቶችን መግደል ይፈቀዳል። ሁለተኛ ማንኛውም ሕይወት ያለው ፍጥረት በእሳት ማቃተል በፍጹም የተከለከለ ነው። የነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ሸሪአ ሸሪዓ ይህንም በግልጽ ከልክሏል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዚህ ምክንያታቸውን ሲገልጹ የእሳት ቅጣት ሊሰጥ የሚችለው የእሳቱ ጌታ ብቻ ነው ብለዋል። ሦስተኛ አንድ ሰው በሌላ ሰው ለተፈጸመ ወንጀል ንጹህ ሰው መግደል አይፈቀድለትም። ወንጀል የፈጸመው ብቻ ነው መቀጣት ያለበት። አላህ ሱብሃነ ወተዓላ በጉንዳን ሰበብ የነብይነት ደረጃ ያለውን ሰው የተቆጣ እንደሆን ከፍጥረታቶች ሁሉ ያላቃቸው የሰው ልጆች ከሆነ ደግሞ ምን ያህል ጉዳዩን ሊያከብደው እንደሚችል መገመት አያዳግትም። ሌላኛው አስደናቂው ነጥብ ጉንዳኖችም እንኳን አላህ ሱብሓነሁ ወታላን ማመስገናቸውና ማወደሳቸው ነው። የትኛውም እንስሳ በሕይወት እስካለ ድረስ አላህን እንደሚያወድስ በሱረቱል ኢስራ ላይ አላህ ሱብሓነሁ ወተዓላ ገልጾልናል። ስለዚህም ያለ አግባብ መግደሉ ተቀባይነት የለውም። በአጭሩ ጉንዳን ትንሽ ነፍሳት ብትሆንም በጣም አስተዋይና አቀናባሪ ፍጡር ነች። ጉንዳኖች በራሳቸው ማህበረሰብ መስርተው የሚኖሩ ፍጡራን ናቸው። እነሱ ብቻ ሳይሆኑ ሁሉም እንስሳት፣ ወፎችና ነፍሳት፣ ሁሉም የአላህ ፍጥረታት የየራሳቸው ማህበረሰቦች መስርተው የሚኖሩ ናቸው። አላህ በቁርአን በግልጽ አስቀምጦልናል። በምድር ላይ የምትንቀሳቀስ እንስሳ የለችም በሁለት ክንፎችም የምትበር ወፍ የለችም ግን እነርሱ እንደ እናንተ የሆኑ ህዝቦች ቢሆኑ እንጂ በማለት ገልጾልናል ሱረቱል አናም ላይ። ስለዚህም ሁሉም ፍጥረታት በራሳቸው የተለዩ ማኅበረሰቦች ናቸው። ምሁራኖች በምርምርና በጥናት ስለ እነሱ የበለጠ ሲያውቁ የቁርአን እውነተኝነት እጅግ ግልጽ ሆኖ ይታያቸዋል። በሌላ ታሪክ እስክንገናኝ ወቢላሂ ተውፊቅ፣ ወሰላሙ አለይኩም ወረህመቱላሂ ወበረካቱ